እስከዚያ እስኪ ፕሮፌት ትንቢተ አብድዩ ምዕራፍ አራትን አንብብልኝ። ምዕራፍ ስንት? ምዕራፍ አራት ቁጥር ስንት?

ምዕራፍ አራት የለውም። ምዕራፍ አራት የለውም። ምዕራፍ ሶስት ብቻ ነው ያለው ትንቢተ አብድዩ አይደለ? ምዕራፍ አራት የለውም። ምዕራፍ ሶስት ነበቦች ምዕራፍ አንድ ብቻ ነው ያለው። ምዕራፍ አንድ ምዕራፍ አንድ ብቻ ነው ያለው። ምዕራፍ አንድ ነው ያለው። ከዛ ውጭ ምዕራፍ ምንም የለውም። ትንቢተ አብድዩ ትንቢተ ኢዩኤል በቃ ችግር የለውም። ዝጋው እስከዛ አንድ ሺህ እስኪሞላ ብዬ